አሰላሙ ዓለይኩም ይህንን አሕባሽ ሰምተነው እንመለስ። ሰው ከሞተ በኋላ አይጠቅምም ይባሉ አባባል ውድቅ ነው። ሸሪዓ አይቀበሎም። ኢስላም ይህን አስተሳሰብ አይቀበሎም። ተመልከቱ። ይህ ንግግሩ ከዚህ በፊት ሰምተነው ብዙም ቦታ ሳንሰጠው ያሳለፍነው ላ። ነገር ግን ቆም ብለን እንዲህ የሞተ ሰው አይጠቅምም አይባልም አይሰማም አይባልም ሲል ወደ ምን እየተጣራ ያለው ያየናስ ሰዎች አይገባንም እ እነዚህ ሰዎች አሕባሾች ወዴት ነው የተጣሩ ያሉት ይግባን እንጂ ምንድነው? ይዘው የመጡት ከጀርባቸው አቂዳቸው ይግባን እንጂ የሞተ ሰው አይጠቅምም ማለት ማሳማ ማለት አይደለም። አይጠቅምም አይቻልም እያለ ምን ማለት ነው? ታዲያ ምን እያለ እያሉ እየተከራከረን ነው? እኛን ሙስሊሙን ምን እያሉ እየተከራከሩን ነው? አህባሾች፣ ወላሂ ወላሂ ነው የሚላችሁት እነዚህ ሰዎች እኮ እስልምናችንን ሊነጥቁን፣ ዲናችን ሊነጥቁን ባዕድ እምነት ወደ እስልምና ሊያስገቡ የመጡ ሰዎች ናቸው። አማይማና ኮፍያ ኒ ወይ ደግሞ የሆነ አረብኛ ስለቀረ ስላነብብ አይደለም። ተመልከቱ ምን እንደሚል አጡ ሰው ከሞተ በኋላ አይጠቅምም የሚባለው አባባል ውድቅ ነው። ሸሪዓ አይቀበለው። ኢስላም ይህን አስተሳሰብ አይቀበለው። የሞተ ሰው ታዲያ ስለዚህ የሞተ ሰው ይጠቅማል ወደ መቶ ስኒ በጣም ነው በነገራችን ላይ እኛ ያወገዝን ያለ ነው ወደ አላህ ያቀርቡናል እነዚህ ሰው ወደ አላህ ያቀርቡናል የምትሉት ነገር አቁሙ ነው እያልን ያለ ነው ወደ አላህ የምንቀረብበት መንገድ አላህና መልእክተኛው አስምረውልናል ይሄንን አቁሙ ነው የምንለው ይሄ ቢድዓ ነው ወደ ሽርክ የሚያቀርብ ይሆን ከባድ ኸጢር የሆነ መንገድ ነው ነው የምንላቸው እንጂማ የሞተ ሰው ይጠቅማል የሚለው የሞተ ሰው ልጅ ይሰጠኛል የሞተ ሰው ያኒ ማለት ነው ይጠቅመኛል የሞተ ሰው ዝናብ ያዘንባለው የሞተ ሰው ማህ ልጅ ለመሃል ልጅ ይሰጣል፣ የሞተ ሰው ሪዝቅ ይሰጠኛል የሚል ሰውም፣ ይህ ሰው እኮ ሙስሊም አይደለም። ምክንያቱም እያመለከ ያለው የሞተን ሰው ነው እንጂ አላህን አይደለም። ሬሳን ነው፣ ሀጽም ነው እያመለከ ያለው እንጂ አላህን አይደለም ልክ እና አቡ ጀህል እና አቡ ለሀብ በፊት ጣዖት ሲያመልኩ እንደነበረ ይሄም ዛሬ የሞተ ሰው እያመለከ ነው። እኛ ይሄን አይደለም እያወገዝን ያለ፣ ይሄማ ግልጽ የተወገዘ ነገር ነው ማለት ነው በቁርአን። ነገር ግን እያወገዝን ያለ ነው ወደ አላህ ያቀርቡናል እያላችሁ ድንበር የምታልፉባቸው ነገር አቁሙ ነው እያልን ያለ። ለዚህም ማምታቻ ብለው ብዙ የሚያመጧቸው ነገሮች አሉ። ተመልክ ሙሳ ዓለይሂ ሰላም እኮ ጠቅመዋል ከሞተ በኋላ። ሹፍ ይኸው ሕዝቡ ላይ ሲጫወቱ ሱብሓነ ከረም። ይሄ ሁሉ የሚታገሉት ለምንድን ነው? ከአላህ ውጪ ያለን አካል መለመን ይፈቀዳል ብለው ማለት፣ ካላህ ውጪ ያለ አካል ይጠቅማል፣ የሞተ ይጠቅማል ብለው ማለት። የሙሳን ተመልክ ሙሳ ሰላት ያስቀነሱ ያኔ በአላህ ፈቃድ ሀይ ነበሩ ከነቢዩ ዓለይሂ ሰላቱ ሰላም ጋር ግንባር ለግንባር ተገናኝተዋል። ግልጽ አይደል? ይሄ የአላህ ተአምር የታየበት ሁለተኛ፣ አያቸው ግንባር ለግንባር ተገናኝተዋል። እያናገሯቸው ነው ነቢዩ ሰላቱ ሰላም እንጂ ሬሳው ላይ ሄዱ አይደለም። ያ ሙሳ ብለውት አይደለም ነቢ ሰላቱ ሰላም ወደ ላይ ወጡ። ወዴት ነው የሄዱት? ወደ ላይ

ሞቱ እኮ ናቸው እያለ ነው አላህ። ዛሬ የሞተ ሰው ይጠቅማል? የሞተ ሰው እንደዚህ። ሱብሓነከ ረቢ። ልንነቃ ይገባል። እነ ሰዎች ወሬት እየጠሩ እንዳሉ ልናውቅ ይገባል። ወላሁ አእለም። አሰላሙ አለይኩም ወረሕመቱላህ።